አምላክ አሜን። ዮሐንስ ወንጌል ምዕራፍ 2 ቁጥር አንድ ጀምሮ፣ በሶስተኛውም ቀን በጋል በቃን በገሊላ ቃና ሰርግ ነበረ፤ የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ ኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አደረሰ አላት እናቱም ለአገልጋዮቹ የሚላቸውን ሁሉ አድርጎ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማት ስድስት የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም ሁለት ወይም ሶስት እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስካፋቸውም ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይኑ ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበረ። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስኪያሁን አቆይተሃል አለው እስካሁን አቆይተሃል አለው። ኢየሱስም ይህን ምልክቶች መጀመሪያ በቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱን በእርሱ አመኑ። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱ ጋር ወደ ቅፍርና ወረደ፣ በዚያም ጥቂት ቀን ኖረ። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም አለ ጌታ። ቃልት ያሰማልንሰማ አሁን መምርነበቡልን የምንገኝበት ቦታ ድንቅ ነገር የተፈጸመበትን ነው። የሰማነው የመጀመሪያው በማስተማር ዘመኑ የተፈጸመበት በሰርግ ቤት የተፈጸመው ተአምር የተፈጸመበት ቃና ዘገሊላ ማለት ይህ ነው። ይህ ቤተ መቅደስ የተሰራበት እታች ምድር ወርደን ያየነው ጥሪት አካሉን በመስተዋት ያያችሁት ቤት ማለት የዶኪማ ሰርግ ቤት ነው። አመሳለስ ዕለት ከብካብ ከሆነ በቃና ዘገሌላ በሶስተኛው ቀን በቃና ዘገሌላ ሰርግ ሆነ ያለው እንግዲህ ሶስተኛው ቀን በብዙ ሊመሰል ይችላል። በዋናነት ጌታችን ከተጠመቀ አልዋለም አላደረም ወደ ገዳመ ቆሮንቶስ ገብቷል። ከገዳመ ቆሮንቶስ ከአርባ ቀን አርባ ሌሊት በኋላ የማስተማር ዘመኑን በማይለ ስጋዩ ዘመን ስብከቱ ሲጀምር ያንን ከአርባ ቀኑ በኋላ ሶስተኛው ቀን መሆኑን ይገልጻሉ። ሌላው ደግሞ ከተጠመቀም ይላሉ። የተጠመቀበትን አርባውን ቀን እንደ አንድ ቆጥረውና እዚህ የደረሰበትን ጉዞው ነው። ይሄ ትክክለኛው ቀን የሚውለው የካቲት 23 ቀን ነው። ጌታ የተጠመቀው እንደተጠመቀ ገዳመ ቀኑ ተስገብታል። ጥር 11 ላይ አርባ ቀን ስንጨምር የካቲት 20 ዐመሳልስ ዕለት ማለት ከአርባ ቀኑ ሱባኤ ከወጣ ሶስተኛው ቀን ማለት የካቲት 23 ነው። በዓሉ የሚከበረው ግን ጥር 12 ቀን ነው። የሚካኤል ቃና ዘገሌላ በማለት ቤተክርስቲያናችን ያ ከጥምቀት ጋር የውሃን በዓል ከውሃ ጋር ለማክበር የመጀመሪያው ታምርን ከጥምቀት ጋር ለማክበር እንዲያመች እንጂ። እናም የካቲት 23 በአብይ ጾም ስለሚውል ምንጊዜም ለብቻ በማለት በሰባት በምዝጋና ለማክበር እንዲያመች ጥር 12 ቃና ዘገሌላ በኢትዮጵያ ቤተክርስቲያን በዓል ይከበራል። እንግዲህ በሶስተኛው ቀን በቃና ዘገሌላ ሆነ። ዶኪማስ ልጁን እየዳረ ነው። ሰርጉ ተጀመረ። ታዳሚዎቹ ውስጥ መቤታችን ዘመድ ናትና ተገኝታለች። ልጇ መምህር ነው፣ መድኃኒዓለም ክርስቶስ መምህር ከተጠራ ደግሞ ደቀ መዛሙርት አይቀሩም። ከእነ ተማሪዎቹ ታድመዋል፣ ተገኝተዋል። ድግሱ እየተከናወነ ወይን ጠጅ አለቀ። ከመጽሐፍ ቅዱስ ሀሳብ ነው የሰማችሁት፣ ስትሰሙ የኖራችሁት ነው። በዚህን ጊዜ መቤታችን ግን ወደ የጓዳን ችግር የውስጥን ችግር በታግደንጀ ማርያም ሁላችን ትባርከን። በዚሁ ነው እንግዲህ ወደ ጓዳቸው ገባች። ተጨንቀዋል፣ ወይን ጠጅ አልቆባቸዋል። ሁሉን ማድረግ ወደሚችለው ወደ መድኃኒዓለም ኢየሱስ ክርስቶስ ቀረበች እና ወይን ከያልቦሙ ወይን ጠጅ እኮ አልቆባቸዋል። ተጨንቀዋል። ታዳሚው ብዙ ነው፣ እንግዳው ብዙ ነው። ያስጨንቃለች ማለ ድግስ ጠርተን ድግሱ ሲያል በቤታችን አማልደች። ጌታችን በዚህ ጊዜ ክብር ይግባውና ይበፃ ጊዜ ጊዜ አልደረሰም ማለት፣ ሙሉ ለሙሉ ተሟጦ የማበረከትበት ጊዜ አልደረሰም። አንድም ደግሞ በቀራኔው እነሆ እናቴ ብዬ ለሰው ልጅ የምሰጥበት ጊዜ አልደረሰም። ይህን የመሳሰለው ይበጣ ጊዜ ጊዜ አልደረሰም። አንድም ደግሞ ይሁዳ ወጣ ብሎ ነበር።